እውነቱን ስነግረን ከዚህ በኋላ አላገኘሽም ምናምን ያልኳት እንኳን እንዲሰማት ብዬ ነው። ብዙ ነገር ያጠወት እኔ ነው እውነቱን ስነግርህ፣ ክፉ ክፉ ነገር ላለማውራት ላለመጣላት ሞክሬ ነበር። ግን እንደዛም አድርጓት ምንም እንዳትለው ነበር ያለችኝ ታውቃለህ። እናንተ ስለተለያየን ደግሞ እኔ ከፋሲል ጋር ልሆን አልችልም። ምክንያቱም ትናንት በጣም ተደስቷል ፍፄ፣ አይተኸው ከሆነ ቪዲዮውን በጣም ነው የተደሰተው። እኔ ከዚህ በኋላ እጄን አላስገባም። ሁሉን ነገር ከአንተ ጋር ጨርሱ በቃ። እኔ እሱን ማግኘትም ማየትም አልፈልግም። ብዙም ጠይቅሽ ነገር አለ ብቻ አርጅ ምዬና ብሩኬ ታርቋል። ሰላም ሰላም። ውድና የተከበራቸው ቻናል ቤተሰቦች እንዴ ናችሁ? እኔ ደህና ነኝ ነኝ እግዚአብሔር መስኬን ሁሉ ሰላም ሁሉ መልካም እግዚአብሔር መስኬን እኔ ጋ ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ ቪዲዮ ስጀምሩ ላይኮን በመጫን ጀምሩ እያልኩ ዛሬ ብቅ ብዬላችኋለሁ። አሁን ብቻ ሳይሆን ዘጠኝ ሰዓት ላይ ነው ደስታ የጀመረኝ ማለት ነው የተሰማኝ ይሄ ነገር ማለት ነው። ዘጠኝ ሰዓት ላይ ነው ቪዲዮ ሰርቻለሁ። ብዙ ሰውን ወደ በጣም ብዙ ሰው ነው አየ እውነት ስነግራቸው ማለት ነው ቪዲዮውን አላመናቸውም፣ ግን እውነት እሺ ነው ወይ ያላችሁ በጣም ብዙ ናቸው በኮሜንት ማለት ነው። ማለት ከቅርብ ሰዎች ነው ሃይሚዬና ብሩኬ ታርቋል ብዬ ቪዲዮ ሰርቻለሁ። ይሄ ቪዲዮ ሲጀምሩ ማለት ነው ጫና አድርጋችሁ ወደ ታች ስትሄዱ መጀመሪያ ላይ ያለው የዛሬ ቪዲዮ ነው። ማርያምን ታርቋል ብዬ የሰራት ቪዲዮ ላይ አላመናችሁም ና እንኳን ደስ አላችሁ ብዬ ነው ሰራሁት። አሁንም እንኳን ደስ አላችሁ ማለት ፈልጋለሁ። ይሄው የእውነት ሚንጃ ፈጣሪ ለሰው ማይቻለው ለፈጣሪ ይቻላል ብዬ ነበረና የእውነት ስነግራችሁ በጣም ነው ደስ ያለኝ ከምነግራችሁ በላይ ከምላችሁ በላይ ነው ደስ ያለኝ በነገራችን ላይ በህይወቴ ሰው ደስታስ ያስደስተኛል እና ብሩኬና ሃይሚ በዛሬ ቀኑ እውነት በቃ በቃ በቃ በቃ ስለነበረ ብዙ ሰዎች ማለት ነው በኮሚንቱ በእነሱም ቤቴም በብዙ ቤት አሁ ማለት ነው፣ በቃ ይሄ ነገር ቢያቆሙ አመትባል ቢያቆሙ እያላችሁ ነው እና ይኸው ዛሬ ፍጽን እናመሰግናለን። የኔ ጀግና ወንድም ማለት ይሄ ነው በቃ ሰው ማለት ለምሳሌ ዛሬም ሆነ ነገም ሃይሚና ብሩኬ ብቻም ተገናኝቶ አይ ባቦ ይችላሉ። ነገር ግን ፍጼ ነው ያባት። ከዚ ከዚህ በፊትም እንደ አያችሁ ከሆነ ፍጼ ነው ሃይሚና ብሩኬን ከብዙ ፈተና በኋላ ያስታረቃችሁ ፍጼ ነውና፣ ፍጼ እኔ እንጃ ለሃይሚዬና ለብሩኬ እኔ እንጃ በቃል አይደለም ትልቅ ነገር ያደረገላችሁ ወንድም ነው። እንግዲህ ኒንጃ ብሩኬና ፍጸታ ደግሞ እንደሰማችሁ እንዳያችሁ በጣም ከልጅነት አብሮ የተማሩ አብሮ ያደጉ ልጆች ናቸውእና እንዲህ አይነት ጎደኛ ይስጣችሁ ማለት ምንም ብለው ሌላ አይነኝ፣ ማርያም እንዲህ አይነት ጎደኛ ይስጣችሁ፣ እንዲህ አይነት ወንድም ይስጣችሁ። የምሬን ነው ምላችሁና እንዲ ወንድም ጎደኛ ማለት ይሄ ነው በቃ በችግር ሰዓት በሀዘን ሰዓት በቃ አለ አደለ አለመግባባት በተፈጠረ ሰዓት የሚገኝላቸው ጎደኛ ይስጣችሁ ማርያምን። ሌላ የምለው ነገር የለኝም። እና እንደምታውቁ ማለት ነው ትላንትና የሚያልቅ ነገር ነበረ፣ ነገር ግን እንደዚህ ተረጋግቶ በቀና ልብም በቀና መንፈስ የሚያወራ ስለ ጠፋ ነው ትላንት ራሱ ነገሩ ያደረ ማለት ነው። አድሮ ደግሞ የእኛም ጭዋት ሰምቶ ደግሞ ብሩኬ ሞኔ ሃይሚም ይሄ ነገር እንዲበረድ ፍጽም ደግሞ ይሄ ነገር አይቶ ይሄ ነገር ዛሬ እንድቋጭ እነሱ እንድግባቡ እነሱ ክፍተት በፈጠሩ መሃል ሁሉም እጅ እንደሚገቡ፣ ጠላት እንደሚበዝባቸው ጠንቅቆ ለብሩኬ ሞኔ ለሃይሚም አስረድተዋል እና እኔ እንጃ ከብሩኬ ልክ ሃይሚዬ ነው ዝፍ ዝፍ ብላ በአንጀቷ ልጁን የምታዩ በማርያም በአንጀቷ በአይኗ ብቻ ሳይሆን በአንጀቷ ብሩ ገንታለች። እንጃ ኩትር ብላ ማርያምን ማለት እሺ፣ በቃ እንደዚህ ጸባይ መግዛት አንዳንድ ጊዜ አንዳንድ ቀን በጣም ያስፈልጋል። ማርያምን ነው ምላችሁና የኔንጀ ሀይምዬ ሁሌ ማለት ነው እንደዛሬ ዛሬ ድምፅን ቀንሳ ተረጋግታ ነገሮችን ብትፈታ መልካም ነው። በነገራችን ላይ ተነጋግሮ ሊሆን ይችላል፣ ነገሩ እንድቋጮ ፈልጎ ሊሆን ይችላል እና የኔ ውብ ውብ የሆነች ውብ የሆነች ንጅናት እኮ ማርያምን ውስጣም እንደዛ በቃ አለ አደለም ነገሮችና ማቆም ስትፈልጎ ወዲያው በቃ እስቶፕ ብታደርገው ነገር በጣም ነው ደስ የምትለኝ ሃይሚ ማለት ነው ብላለች። በነገራችን ላይ ነገሮች በመቶ አምናለሁ። ትላንትና አትንክኝ ስለይ ነበረ። ብሩክ ራሱ ፊጸን ይፈራል ይመስለኛል ይሆን እና እና ቪዲዮም ቢሆን እንግዲህ ትላንትና እንዴት እንደሆነ በጣም ነው የፈራውትን ራሴ እንደዛ ሲሆን አረ ናፍቃኛል የቀፈኝ ምናምን ስትሉ ግግም ማለት ትላንትናና ዛሬ እንግዲህ ሳቅ በሳቅ ጨወታ በጨወታ ትላላቸው እና ሀይምዬም እንግዲህ ልብ ገስታ ድምጿን ቀንሳ እሱ የምለው ነገር ብዙ የሚጠይቃት ነገር አለ እያለ እያንዳንዱ ነገር መልስ ታገኛለ። የምር አነጋገራ ራሱ ማለት ነው ማር የሆነ ነገር ነው። ጌታ ማሪ የሆነ ነገር ነው። አነጋገራ ራሱ ሀይም የም ዛሬ ብሩክ የም እንደዛ ወይኔ ሁሌም እንዲብሩ እንዲኖሩ ውስጥ በእናታቸው አትቀያየሩ ውይ እንቲ በቃ ቅቤ የሆኔ ነገር አለ አለ የምጣፍ የምሬ ነው ምላችሁ። በጣም ነው ደስ ያለኝ ዛሬ ከምነግራችሁ በላይ በእውነት ነው ምላችሁ። አንድ ነገር ማለት ነው አዝኖ ሲያይ ማለት ነው አንድ ነገር ተከፍቶ አይዝኖ ሲያዩ ለሊቱን ከተኝቼ ያ ነገር ነው አእምሮ ውስጥ ብቅ ብቅ የሚያስጨናንቀኝ እየመጣ ማርያምን እና ሀይሚዬ እና ብሩኬ ታርቆ ይሄው አመት ባላ አብሮ ማሳለፍ የብሩኬ ወንድም ብዙ ሁለቴ ነው ምናምን ቪዲዮ ሰርቻለሁ። የብሩኬ የቡሩኬ ወንድምም ደግሞ ትላንትና አውሮ እያወራችሁ ነው እናንተ እንዳትጨናነቁ አለ ማርያምን። የብሩኬ ታላቅ ወንድሙ ማለት ነው። ምንም እንዳትጨናነቁ እናንተ አንድ ልጅ እንደነገርኳቸው ብሩኬና ሀይሚ ከተለያዩ እኔ ራሴን አጥፋለሁ አለች። አረብ ሀገር ነው የምትኖረው ቤሩት ላይ እና በጣም ነው የደነገጠ ወንድሙ ማለት ነው። ልጅቷ እንደዛ ስትሉ አረ በእናታችሁ፣ አረ እንደዚህ አታውሩ። እኔም ርጁን እያወራው ነው እያወራችሁ ነው ምንም ነገር አትጨናነቁ፣ እኔ ራሴ ያስተካክላለሁ ብሎ ነበረ ትላንትና ማታ ማለት ነው። ወንድሙ ይኸው ነገሮችን ብሩኬም እንደዚህ ረገብ ብሎ በተረጋጋ መንፈስ ሀይሚዬም እንደዛ በቃ አለ ያደለ ሁለቱም ውሃ ሆኑ እኮ እናንተ። ዛሬ ማርያምን እንደዚህ በሆኑ ሁሌ ምን አለ ማርያም ሁሉም ጸባይ ገዝቶ ነው መጣ። ዛሬ እግዚአብሔር የተመሰገን ይሁን። ዛሬ ስላሴ ናቸው። ስ ተመስገን ፈጣሪ ሆን እና ሲቀጥል ደግሞ ፍጼ ምን አለ በጣም ልብ ያለ ልጅ ነው ፍጼ ማለት ነው። እናንተ በያንዳንድ ሰከንድ፣ በእያንዳንድ ቀን ክፍተት ወይም ደግሞ አለመግባባት ከመካከላችሁ ስፈጠር በጣም ብዙ ነገር እንደሚገባ እንዳትረሱ ወይም ደግሞ እወቁ ብሎ ለብሩኬ አስረግጦ ሲነግሮ እኔ ምንም ችግር የለብኝም ብሎ ውሃ ሆነ ፍጼ ይሄ ነገር ስናገር ነው ብሩኬ ወደው እንትን የሆነና ሀይሚዬ እንግዲህ ፋሲል ተብዬ ፈጣሪ ይፈስፍሶ ያ ሰውዬ በየሄድበት ቦታ ይፍሶ በየሄድበት ቦታ ፈስ በፈስ ይሁንና

ይሄው ታርቁ ታታርቋል። ምንትን የት ግባ፣ የአይጥ ጉርጓድ ውስጥ ግባ። አሁን ዛሬ የምሬ ነው ያት አይጥ የምትቀፍረው ጉርጓድ አለ አይደል? እዛ ውስጥ ግባት አለበት ፋሲል ማለት ነው። ሲቀጥል ደግሞ ሃይሚና ሃይሚዬን የምትሳደቡ ሰዎች ማለት ነው የአይጥ ጉርጓድ ያስፈልጋችኋል። ዛሬ የት ገቡት? ሆን ዛሬ ምን ይውጣችሁ ታዲያ? ትላንትና የምጽፉ አንዳንድ ሴቶች ኮምንቱ በኢየሱስ ስም በጣም ነው የሚቀፉ በጣም ነው የሚያንድደው፣ እና ዛሬ ይሄው ደስታ ሆኗል፣ ደስታ ተመልሰዋል። እነሱም ብያቸዋለሁ እኔ ደግሜ ደጋግሜ ሺ ጊዜ ነግራቸዋለሁ። ማርያምን ብሩክና ሃይሚ በአፍ ሳይሆን በልብ ነው የተሳሰሩት። እግዚአብሔርን ነው ምላችሁ ማለት ክሳለሁ አለች ዜ ማለት ነው የእውነት ስላደረግኳቸው ስላዛዘንኩ ነገሮች ብሩኬ እክሳለዋለች አለች። በጣም እክሳለሁ አለች። እኔ መካሻ አያስፈልገኝም እያለ ዝብዝብ ባለ ቃል ይናገራታል እና የእኔ ውዴት ማርያም በጣም ነው የሚጨንቃት ማለት አስቡት እስቲ አንድ ቀን ወይም ደግሞ እሷ ነገሮች እንደዚህ በቃለት ዝብርብርብር ሆኖ አንድ ደቂ አንድ ቀንም እንዲያድር አትፈልገው ሲቀጥል ደግሞ ብሩኬ ለሰከንድ እንዲያዝን እንዲጨነቅ ምናምን አትፈልጉም፣ ሃይሚ ማለት ነው። እንግዲህ በጣም ደስ በሚለው ቀን ይችናት ማለት ነው። እነሱም በአመት በዓል ሌላ ሌላ ነገር ተፈጥሮ ምናምን ሳይበጣበጡ በሰላም አመት በዓል ይውላሉ። እኛም ደግሞ በሰላም እንውላለን ማለት ነው። እንደምታው ማለት ነው፣ ውብ ሆኖ ሀበሻ ቀመስ ለብሶ ፋ ፈሽ ብሎ ቤተሰቦቻችሁ ጋር ሲያሳልፉ ደግሞ እንዴት ደስ እንደሚለን ታውቃላችሁ። እና ያችን ቀን እንጠብቃታለን ማለት ነው። አሁን እንደምታዩ ለፋሲካ ሄዶ እስከ በጣም ይቆያሉ ቡታጅራ። አሁን ስቀጥል ማለት ነው ለምሳሌ ማለት ነው ወንድም በ19 ነው ሰርግ ያለው ፋሲካ ደግሞ በአስራ ሁለት አይደለም እንደዛ ይመስለኛል እና በጣም ነው ደስ የምለው የእውነት ስነግራችሁ፣ እግዚአብሔር ስራውን ሰራ ብዬ አስባለሁ። እና በፍጼ መንገድ ላይ ቁጭ ብሎ ስራውን ሰርተዋል ፈጣሪ ማለት ነው። ብዙ ጊዜ ይላሉ፣ ለሰው አይቻለው ለፈጣሪ ይቻላል። ሁሉም ነገር ሰው ልጅ ያስባል እንጂ የሚያሳከው የሚያደርግልን ሁሉ ነገሩ ፈጣሪ ነው እና ፍጣሪ ኒንጃ ተመሰገን ይሁን። ዋ ጨብጭብላቸው እናንተ፣ አው ታርቋል። እንግዲህ ቅርታውን ተቀብሏታል። ብሩኬ በጣም ደስ ብሎኛል ብላ ወይ ሳቀችን። እናት ወይ እናት ሰቃለች። ይሁን ፍጻሜ ምናለ መሰላችሁ አያችሁ፣ እዝናብ ራሱ ዘነበ እናንተ ስትታረቁ እና ዝናቡ ራሱ እውነት ነው እኮ ሲታረቁ፣ አሁን እሱ ይቅርታ አድርግልሻለሁ ብሎ ምናምን ሳያቅፋት ዝናቡ ራሱ ጀመረ። እውነት ከፈጣሪ እኮ ነው እናንተ። በጣም ነው ደስ የሚለው። በነገራችን ላይ ቡሩኬ ካልቡ አይደለም ሁሉም ነገር የምናገረው እና ይህኔ እናት ደስ ብሏታል፣ ማርያምን። ይህ ሀይሚ ደስታና የብሩኬ ደስታ በጣም ነው የሚያስደስተኝ። በነገራችን ላይ ምክንያቱ ማለት ነው ልይት የሆኑ ልጆች ናቸው። እና ኧረ ብሩኬ፣ አረ ከንፈሩን ሳቅ አድርጎ እና አፍጼ ደግሞ ምናል መሰላቸው ከሱ በአልፎ እሱ ማይችለው ነገር እኔ አለው እሱም ማይ ከከሱ እሱ ከደከመ ደግሞ እኔ ያለው ምንም ነገር አትጨናነቂ፣ እያላት ነው። እና የእኔ ጀግና ወንድም እግዚአብሔር ስጥካባቴ፣ እኛንም እነሱንም ከጭንቀት ሰላም እንቅልፍ በአመት በዓል ሰላም እንድንኖር ስላደረክልን እናመሰግናለን። ፍጽም የኔ አባት የኔ ጀግና ወንድም እንግዲህ እንዲ ነው እንጂ መተቃቀፍ እንዲ ነው እንጂ። የምር በጣም ደስተኛ ሁነቻ ሃይሚዬ እንኳን ደስ አላችሁ፣ ማለት እፈልጋለሁ። የእኔ ውድ ይጨከና ግድ የለም ቢሉኝ እኔ ምነው ዛሬ ሳያለሷ ቀርቶብኝ ይሄ ሁሎ አይራቃቸው መንፈሷ ምን አደርጋለሁ እኔ